ምዕራፍ 31 ፍልስጥኤማውያንም ከእስራኤል ጋር ተዋጉ፤ የእስራኤልም ሰዎች ከፍልስጥኤማውያን ፊት ሸሹ፥ ተወግተውም በጊልቦዓ ተራራ ላይ ወደቁ። ፍልስጥኤማውያንም ሳኦልንና ልጆቹን በእግር በእግራቸው ተከትለው አባረሯቸው፤ ፍልስጥኤማውያንም የሳኦልን ልጆች ዮናታንንና አሚናዳብን ሜልኪሳንም ገደሉ። ሰልፉም በሳውል ላይ ጠነከረ፣ ቀስተኞችም አገኙት፤ እርሱም ከቀስተኞቹ የተነሣ እጅግ ተጨነቀ። ሳውልም ጋሻ ጃግሬውን እነዚህ ቆላፋን መጥተው እንዳያወጉኝና እንዳይሳለቁብኝ ሰይፍን መዘህ ውጋኝ አለው። ጋሻ ጃግሬው ግን እጅግ ፈርቶ ነበርና እምቢ አለ። ሳውልም ሰይፉን ወስዶ በላዩ ወደቀ። ጋሻ ጃግሬውም ሳኦል እንደ ሞተ ባየ ጊዜ እርሱ ደግሞ በሰይፉ ላይ ወደቀ፣ ከእርሱም ጋር ሞተ። በዚያም ቀን ሳኦል፣ ሦስቱም ልጆቹ፣ ጋሻ ጃግሬውም፣ ሰዎቹም ሁሉ በአንድ ላይ ሞቱ። በሾሎቆም ማዶና በዮርዳኖስ ማዶ የነበሩ እስራኤላውያን የእስራኤል ሰዎች እንደ ሸሹ ሳኦልና ልጆቹ እንደሞቱ ባዩ ጊዜ ከተሞቹን ለቀው ሸሹ። ፍልስጠማውያንም መጥተው ተቀመጡባቸው። በማግስቱም ፍልስጥኤማውያን የሞቱትን ለመክፈፍ በመጡ ጊዜ ሳኦልና ሦስቱ ልጆቹ በጊልቦዓ ተራራ ላይ ወድቀው አገኟቸው። የሳኦልንም ራስ ቆርጠው የጦር ዕቃውን ገፈው፣ ለጣዖታቱ መቅደስ ለሕዝቡም የምሥራች ይሰጥ ዘንድ ወደ ፍልስጥኤማውያን አገር ሁሉ ሰደዱ። የጦር ዕቃውንም በአስታሮት መቅደስ ውስጥ አኖሩት። ሬሳውንም በቤተ ሳታን ቅጥር ላይ አንጠለጠሉት። ፊልስጢማውያንም በሳውል ላይ ያደረጉትን የኢያቢስ ገላአድ ሰዎች በሰሙ ጊዜ ጀግኖች ሰዎች ሁሉ ተነስተው ሌሊቱን ሁሉ ሄዱ። የሳውልንም ሬሳ የልጆቹንም ሬሳ ከቤተ ሳታን ቅጥር ላይ አወረዱ። ወደ ሀቢሳም መጡ። በዚያም አቃጠሉት። አጥንታቸውንም ወሰዱ። በኢያቢስም ባለው በአጣጡ ዛፍ በታች ቀበሩት። ሰባት ቀንም ጾሙ።